ግን ኦሮሞኛ አታውቅም። እንደዛ ማውራ ማወቅ አለባቸው። ያው አዲስ ነው መጣች። እንሻላ ፈጣሪ ካለ ማለት ነው ከኔጋ ጋር ትሆናለች ብዬ አስባለው፣ እዚህ ቤት ማለት ነው። እስቲ መጀመሪያ ስምሽ ማን ይባላል? ስሜ ይላማ ይባላል። ኤልዳ እንኳን በሰላም መጣሽ። በቃ ተነጋግረን ሁሉም ነገር ስለጨረስኩት ጨርሰ ነው መጣን መሰለኝ። አዎ፣ ስለዚህ እዚህ ቤት ውስጥ እኔ ልጆቹ እኔ ላይ ምን ለማደርስ እንደ እኔ ላይ ምን እያደረጉ እንደነበረ አንቺም ታውቃለች? ስለዚህ በቃ እዚህ እዚህ ቤት ውስጥ ማለት ነው እንደ ወንድም እና እንደ እንትን ሆነሽ ማለት ነው አብረን እንሆናለን ብዬ አስባለሁ። እዚህ ቤት ውስጥ አንቺ ብቻ ሳይሆን ለጊዜ ሁለት ልጆች አለ። ለጊዜ እንትን አይሉም ለጊዜ ሁለት ልጆች አለ። አንዱ ዛሊካ ትባላለች፣ ደሞ ደግሞ ፋዮ ትባላለች። ዛሊካ እዚያ አለች፣ ከእሷ ጋር አስታወቃለሁ። ከዛም በኋላ ምንም ነገር ሳትፈራ ኩሽና ትገባለች። ልብስሽን የት እንደምታጥብ አሳያለሁ። ሁሉም ነገር የምንም ነገር ሳትፈራ ከእኔ ጋር ትሆናለሽ ማለት ነው። ኢንሻላህ ፈጣሪ ካለ አብሮን ደግሞ ብዙ እንደምንድ ብዙ መንገድ እንደምንድ እርግጠኛ ነኝ ይላለሁ። እስቲ ምን አሰባለሽ አንቺ እዚህ ይሄ ቤት ካየሽ በኋላ ማለት ነው። ቆንጆ ነው፣ ምንም አይልም። አብረን እንደምንቀጥል ና አብረን ተስማምተ እንደምንሰራ ተስፋ አለኝ። እሺ፣ ከልጆቹ ጋር አሁን ማስታወቅ ግዴታ ነው ወላ ሌላ ጊዜ ትታወቃለች? እዚህ ውስጥ የምኖር ሴቶች አለ ብያለሁ፣ ግን ጸባልን መሀላችን ቢሆንም አሁን ቢያስታወቅ ይሻላል ወላ ሌላ ጊዜ ቢያስታወቅ ይሻላል? ሁለት ልጆች ናቸው እዚህ ቤት የሚኖሩት? አዎ። ስለዚህ ሁለቱ ልጆች ለአንተ ቀረቤታቸው ምን አይነት ቀረቤታ ነው ከአንተ ጋር ያለቸው እውነን ለማናገር ምንም ቅርቤት የለም። አንድ ልጅቷን እኔ እንዲህ ድንገት የሆነ አሟኝ ማለት ነው። ከዛ አክን ቤት ወሰደችኝ። አክን ቤት ወስደው ከዛ ምግብ ትሰጠኛለች፣ ልብስ፣ ሁሉም ነገር እኔ በጣም እያገዘች ነበረች። ከዛ እዚህ መጣች። እዚህ ስትመጣ እንዳተጂ እንደውም ቁጭ በልና እኔ ማገዝ አለብሽ ከእኔ ማራቅ የለብሽም ምናምን ብዬ እኔ ው እዚህ ያስቀመጥኩት ልጅቷን ማለት ነው እንጂ ሌላ ነገር የለም። ዛሊካ የምትባል ልጅቷን ደግሞ ያመጣው ሌላ ሰው ነው። ሌላ ሰው ነው። ሌላ ሰው ነው። ስሙን ማነካት አልፈልግም። ሌላ ሰው ነው። ሌላ ሰው ከኔ ጋር ነበረ። ከዛ ከኔ ጋር ጸብ ስላለባችሁ ሰዎቹ ማለት ነው እሷን አመጡ። እሷን አምጥቶ ሊቃዬ ሙሉ በሙሉ ለሷ ሸጡ፣ የኔ ነው ብሎ ማለት ነው። እሷ ገባች እዚህ። እዚህ ስትገባ ሌላ መልእክት አላት። ስለዚህ እኔና እሷ አንድ ቀንም ተስማምተናና፣ ግን ያኔ ዘመድም አይደለንም ምንም ነገር ያኔ ኢንሻአላህ ፈጣሪ ካለ ትወጣለች ብዬ አስባለሁ። ስለዚህ ሁለቱም ምኖችም አይደሉም። ያቺ ሆስፒታል ታሳክመ ነው፣ እቺኛም ደሞ በሰው ነው ማለት ነው። ስለዚህ ማለት እዚህ ቤት የሚኖሩበት ምክንያታቸው ኮይታቸው ምንም እኔ ሊገባኝ አል ቻለ ማለት ላ አሁን ሰራተኛ ናቸው ሁለቱ። አዎ ኖ ኖ ሰራተኞች አይደለም። አሁን ለአንቺ አይገባም ነው፣ እውነት ነው። አይደለም አንቺ ለሌላ ለሁሉም ሰዎችም አይገባም። መጀመሪያ ልጅቷ እዚህ የመጣች ልጅቷ የኔ እዚህ የነበረች ልጅቷ እኔ ፈቅጄ ከጎደኛዎች ጋር ተጣልቻለሁ፣ ምናምን ስትል እዚ ግቢ ብዬ ቤት ሰጠው፣ መኝታ ክፍል ሰጠው። ከዛ እዚ ነበረች። ከዛም በኋላ ምን ሆነች? ዛሊካ ዘመዶ ናት ወይም ጎደኛ ናት መሰለኝ፣ እስካሁን አላውቅ እኮ። ምን ይላል? አዎ መጣች። እኔ ከኔ ጋር ጸብ ስላላት፣ እሷም ለዛሊካ ለልጅቷ ማለት ነው። ምን ሆነች? የኔን ዕቃ ሸጠች እና ሄደች። የኔ እቃ ነው አለች ታሪካ። እዚህ ምስትገባ ታዲያ በቃ እንዲሁም ፖሊስ ጣቢያ ምናምን ራሱ ሄጄ ነበረ ፖሊስ ጣቢያ። እቺ ልጅቷ ሴት ናት፣ አንተ ወንድ ልጅ፣ ናት ሴት ልጅ አይነካም። ስለዚህ እቃ የኔ ነው ምናምን ስላለች ከሰው ስለገዛች ምንም ማድረግ አትችልም ምናምን አሉ። አንተም ታውቃለህ ህግ ለሴቶች ነው በደንብ የምቆም እንደዛ ነው እንጂ ያኔ ዝምድና የለም። ከሁሉም የኔ ሰራተኞችም አይደለም ዘመዶችም አይደለም እንደዚህ ነው። ምን ነው አንቺ ፈራሽ? ኖ መፍራት ሳይሆን ሁለቱንም ዘመዶችም ካልሆኑ ሰራተኞችም ካልሆኑ ማለት እዚህ ቤት የመኖራቸው ትርጉም አልገባኝም፣ አልተዋጠልኝም። ሌላ ከፈለግኩ መጥቼ ያስተዋውቃሉ። ለዛ ከሆነ ስጀመር እዚህ ያመጣጠኝ ነበረው አንተ ጋር እዚህ ለመቆየት እና ከአንተ ጋር ለመኖር ነበር ያሰብኩት። ግን እዚህ ቤት ሴቶች እንደሚኖሩ አላውቅም ነበረ። ስለዚህ ደግሞ ሴቶች ሶስት ሴቶች አስበው እዚህ ቤት ሲኖር አንተ በሌለበት ብዙ የሚፈጠሩ ነገሮች አሉ። ሴቶች እና ሴቶች ሲገናኙ፣ እኔም ደግሞ በዛ ላይ ደግሞ አላቃቸው ስለዚህ እዚህ መቆየቴ ላይ ጥሩ ስለማይመጣ እኔ ብሄድ ይሻላል። በጭራሽ እኔ አልኩት ያኒ ምንም ችግር እንደሌለ ልጅቷን፣ ለምሳሌ ልጅቷን እዚህ ቤት አሁን አንዳለት ሌላ ማታ ትመጣለች። ልጅቷን አሁን ጠርቼ ዛሊካ እቺ ኢቴት ትባላለች ምናምን ብ አስታውቃለሁ ወይ አክስቴ ልጅ ምናምን ብዬሽ አስታውቃለሁ። አንቺ እንደ እንትን በል እንደ ከእኔ እኔ ላይ የሆነ ችግር ቢደርስ አንቺ መሸከም አቻላለብሽ እንጂ ገና ሶስት ሴቶች አሉ ምናምን፣ እኔ ብቻ ነው የሚገባው። ሶስት ሴቶች ምን በማስትሽ እኔ ላይ የተለጠፈች ሴቶች የለም። እስኪ ለእነሱ የምታስተዋውቃቸው እኔን ዘመዴ ነች ምናምን፣ ወይም እንትንሽ ብዙ የምታስተዋውቀው ወይስ እንዲት ነው? ለዘመዴ ብዬ ነው። ለምንድን ነው ታቃኝ? መጨረሻ ላይ ማለት እቤት በምንቆይበት ጊዜ ብዙ ነገሮች ብዙ ነገር ሊፈጠርቸው እና ያን ነገር ደግሞ ሊያውቁ ይችላሉ። ኖ ኖ ኖ፣ የፈለገ ነገር ቢፈጠር ራሱ አንቺ ከኔ ጋር ማጋፈት ነው እንጂ ማፍራት ምናምን አያስፈልግም። ከፈለግኩ ልጅቷን አሁን ጠራለሁ፣ ጠርቼ ያስታውቃለሁ። አንቺ ደፋር ማሆን አለብሽ፣ አንቺን የሰደበ ማሰደብ፣ አንቺን የመጣ ማምታት ለምንድነው ታውቃለች እኔ እንደምንም ሆኜ እነኝህ ሴቶች ከዚህ ቤት ማውጣት እንደሚወጡ ማድረግ ነው እምፈልጉ የኔ ሐሳብም ፍላጎትም እሱ ነው ከዛም በኋላ እነሱ ከወጡ በኋላ እነ አንቺ አብረን እንቆያለን እነ አንቺ አንድ ቦት እንሆናለን አንድ ላይ እንሆናለን ስለዚህ እኔ ዋና ትኩረት ልጆች ከዚህ ቤት እንደሚወጡ ያኔ እኔ አሁን ትልቅ ችግር ውስጥ ነው አለ ኦኬ፣ ስለዚህ እነሱ እስከሚወጡ ድረስ እኔ እናንተ ዘመዳሞች ዘመዳሞች እንደዚያ ማለት አለብሽ። አንቺ እነሱም አንቺ የሚጠይቁ አሁን እኔ አንድ ልጁ ታንጠራለሁ ታስታውቀ- ትተዋወቃላችሁ። እሺ በቃ እዚህ ጠብቄ አምጥቻለሁ ይኸው በቃ ትተዋወቃላችሁ በቃ ወልበረተኒ ሙጨየው ተናንጀቻላ ሙጨየውን ፍረክየ ወልበረተኒ ጀልቅበሞ

ምን እያልካት ነው? እኔ አልኮት እቺ ልጅቷ አዲስ ናት። ገና ኩሽና አታቅም። ገና ዲስቶቹን ምናምኖቹን ሁሉም ነገር ስለማታውቅ አስተምራት ምናምን

የተናገረች ያለችው እና ምናልባት ያንተ እየደበከኝ ሁን ያልገባኝ ብቻ ይሄ ነገር አልተዋጠልኝም ለእኔ። በቃ ችግር የለም። ለይሄ እየቆጣች አይደለም ብትቆጣም እራሱ ያኔ እኔ ዋጣለው፣ ችግር የለም ግን አንቺ እሷ ቆጣለች ምናምን ብሎ እራስሽን ተጠንቀቅ፣ ያኔ ከእዚህ ቤት እሄዳለሁ ን እዚህ ሆነሽ ከእኔን እኔን ሁሉም ነገር እንደሚታግዝ እርግጠኛ ነች። በቃ በጣም አመሰግናለሁ።